አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ አላቸው። አልሐምዱሊላህ ዛሬ እንግዲህ ይዤላችሁ የመጣሁት ለእኔ ኢትዮጵያ መጥቼ የጠቀመኝን እና ደግሞ ደስ ያለኝን እንኳን ማመጣት ያልኩትን ልብሶች ይዤላችሁ መጥቻለሁ። ከምሬ ለምላችሁ ሳላደክማችሁ ወደ ቪዲዮ እያችሁ እቺናሁን እየለበስኩኝ አላሳያችሁም። በጣም ነው የሚያማምሩት፣ ከምሬ ነው። እነዚህን ሻርፖች ወይስ እየለበስኩ ላሳያችሁ፣ ሻርቀይስ እና እነዚህን አሁን ሻርፖች ከውስጥ አለው። ከውስጥ ይኸው፣ ከውስጥ አለው። የቱርክ ሻርፖች ናቸው። የቱርክ ሻርፖች ናቸው። በጣም በጣም ነው የሚያማምሩት። ያው ብዙ ጊዜ እኔ ቪዲዮ ላይ ስለብሰው አሁን ስጠቀመው ታዩኛላችሁ። ይሄው ውስጥ ላይ ሻርሽ አላት ስትሬች የምታደርግ ጸጉራቸው እችን እንዳትንሻራታት ማለት ነው። እና እየለበስኩኝ ያሳያቸኋለሁ። ደግሞ ዛሬ ግን ዋናው ደግሞ ዋናው ታርጌቴ ማለት ነው፣ ዋና የመጣሁበት ጉዳይ ምንድን ነው? ገስ ኢትዮጵያ ላይ የመኝታ ልብስ ወይም ደግሞ የማታ ብጃማት በጣም ውዶች ናቸው፣ ከምር እና በጣም ኳሊቲ የሆነ ያው ኳሊቲ የሚባለው በጣም ሳይሆን ያው ኳሊቲ የሚባለው እስከ ሰባት እስከ ስምንት ሺህ ብር ነው። አንድ ቢጃማ ማለት ነው፣ አንድ የናይት ልብስ እና ዛሬ እኔ ከኳተር ያመጣኋቸው ሌላ ቀን አሳያቸዋለኝ። ከሳኡዲ ያመጣኋቸው የማሳጃ ማሳያችሁ ይኸው ትንሹ ሻንጣ ሙሉ አለ። ገስ ባይዜ ግን አሁን ድጋሚ እጅ ያመጣለሁ ምናምን ብላችሁ አትበትኑ፣ እቃችሁን ሰብስቡ። ቀሰሱ ይጠቅማቸዋል እዛም ድጋሜም ስትሄዱ በነፃ አይደለም የምታመጡት የምታመጡት በብር ነው ስለዛ ቆጠብ ሰከን ሴፍ ማድረግ ያስፈልጋቸዋል ባይዞ ግን አስቀምጣችሁ እኔ ይሄ ፍርፍር ይሄ ምድር የሚባለው ፈርፈር ብናኝ ነው የሚሆነው ባይዞ ይበላል ልብሱ አስቀምጣችሁ ይበላ ማለት አይደለም ብዙ ጊዜ ላትቆዩ ከሆነ አስቀምጡት እና ደግሞ እናንተ ት ሌላ ተስካሪ እና ጋይስ አንዳንዴ ምናለ የተቸገረ ብትሰጪ ምናለ አለ ንትን ብቲ። ከኛ የባሰ ችጋራም የለም ጋይስ፣ ከኛ ከመዳም ቅመሞች የበለጠ ችጋራም ሰው የለም። ችግረኛዎች ነን። አዎ ችግረኞች ነን። ችግረኞች ብንሆን ነው የመዳም ሽንቱ ሐደፍተን ደፍተን የልጃቸውን ሽንት አጥበን ቤታቸውን አዝተን እንደው ከማድ ቤት ላይ ከድስጥ ጋር ከሳት ጋር ከጋዝ ከሲሊንደር ጋር ምንቃጠለው ችጋራም ስለሆኑ ነው። ስለዚያ ይጠቅምናል ብላችሁ ማሰብ አሁን ወደ መጣሁበትን ላሳያችሁ እና ፋሚሊዎቼ ማለት ነው። ዛሬ እንግዲህ በጣም ብዙ ነው፣ ባይዘ በጣም እኔ ብዙ ነው ያመጣሁት እና ሲሄድም አስቀምጬው ነው የሄድኩት። የማታ ልብስ እኔ ለማንም ሰው አልሰጠሁኝም፣ ይጠቅሙኛል። እኔ ያው እንደምታውቀት ኳተር ላይ ሶስት አመት ነው የቆየሁት ብዙ አልቆየሁም። እንደዚህ ጥፍ እያረኩኝ ላሳያቸው ይሄው ቺናውን የማታ አጣጣሪያ ያለች ናት። ከዛ ደግሞ ከላይ ደግሞ ቺና አለቻት እና አሁን እዚህ 7800 የምትሸጣው ቺና ናት። 7000 ምናምን ነው የምትሸጣው እዚህ ሀገር ማለት ነው። እኔ ያመጣሁት ከሳዑዲ ማለት 2009 ላይ ከሳዑዲ ስመለስ ነው ያመጣሁት። ለብሽዋለሁ፣ በይዚህ ተጠቅሜዋለሁ፣ ብዙ ጊዜ ለብሽዋለሁ። እያችሁት እዩት በዚህ ሻርፕ ራሱ ነበራቸው። ሻርፑን ያው ቤት ውስጥ እንደዚህ ቤት ውስጥ እያደረግኩኝ ጨርሽ ነው እንጂ ሻርፕ ራሱ ነበራቸው። በጣም ነው የሚያማምሩት። ይው እነዚህ ማለት ነው። እና ይሄ ራሱ ነው ምን ነው ከለራቸው አንድ አይነት ሆነ እንዳትሉኝ፣ ያገዛዝ ችግር ነው። እና በጣም ነው የሚያማምሩት። እነዚህ ደግሞ ጭራሽ ያው አለበስኳቸውም። እት እነዚህ ግን አሁን ያው በጣም ባይዘው ኳሊቲ የሆነ አለማት ከዚህ የሚሻል እንደዛ አይነት ማለት ነው። ከዛ የበለጠ የመኝታ ልብስ አላቅም፣ ግን ያማምራሉ። አሁን ነው ከኳታር ያመጣኋቸው። ያማምራሉ። እነዚህም ግን የማታ ልብስ የማታ ልብስ ነው። ስለዛ አወጣኋቸው። ወላሂ ምንም አልሆነም። ምንም ምንም ነገር አልሆነም። ባይዚ ሶስት አመት ነው የቆየው ሻንጣ ውስጥ ሶስት አመት ነው የቆየው ምንም አልሆነም። ጌዝ ምንም ማለት ነው በቃ ጥሪ ነው። እና አሁን እነዚህ ሱሪ ያላቸው ፋሚሊዎቼ ሱሪ የራሳቸው የሆነ ሱሪ ያላቸው እና ሶስት ዓመት ነው የተቀመጠው እንትን ላይ ሻንጣ ላይ ማለት ነው እዩት። አያምሩም እነዚህ ሱሪ እና ቲሸርት አላቸው። ቲሸርት እና ሱሪ ቲሸርት እና ሱሪ አንድ ላይ ያላቸው ማለት ነው። ሌላኛው ደግሞ ይኸው በቀይ ደግሞ አለ። አንድ ቴንሹ ሻንጣ እቺ አስር ኪሎ ሜትር ይዘዋ ሙሉ ናት ያስቀመጥኳት ማለት ነው። ይህዛኔ ልብሶች ይኸው አሁን ይሄ ምን አላት ሱሪ ቲሸርት አላት ማለት ነው። ምንም አሉንም ጥሪ ነው። ገይዝ ከምሬ ነው የምላቸው። እና አንዳንድ ጊዜ ኮ ቆይታችሁ ስከፍቱት ምን ይሆናል? እንትን ያለ ይሆናል የተበላ ማለት ነው። እና የዚህኛው ቲሸርት ያው ነው። የዚህኛው ቲሸርቶቹ እንደዚህ ጠግ ናቸው። ሱሪም ደግሞ እንደዚህ ማለት ነው። ጋውኑን፣ ሱሪውን ከዛ ደግሞ ገንዘብ ነው። ሶስቱን ማለት ነው እና ጋይስ ሌላኛው ደግሞ እነዚያ ማታብጃ ማሽናቸው ሞልቷል። ባይዘይ ያው ከላራቸውንም ስታይላቸው ማለት ደስ ስለሆነ ብዙ እንትናሉ የሆነ ብዙ ልዩነት የለውም፣ ለዛ እቺ ደግሞ የዋት ቀሚስ ናት። እዩት፣ በጣም ነው የምታምረው፣ በጣም ታምራለች። ከምሬ ነውናቸው ከወገብ ናት። እቺም ከሳኡዲ ነው ያመጣኋት፣ ያ ሳኡዲ ላይ የሚገዛ ነብስ። ጋይዝ የሆነ ብዙም እንትን አደለም ማለት ነው። እንትን አደሉም፣ የሆነ ዋ የሚያስብሉ አደሉም። እዩታው በጀርባ ደግሞ ኤላስቲክ ነው። እና ምንም ማለት ነው ልብሶቹ ምን ማለት ነው ለማለት ፈልጌ ነው። ግን ቆንጆ ናቸው። እነዚህ ደግሞ የቱርክ ጋውኖች ናቸው። እነዚህ የቱርክ ጋውኖች ናቸው። ባይዘ ለብሻሉ። በጣም ለብሻቸው አሉ። እነዚህ ከኢትዮጵያ ባለውበት ጊዜ በጣም ረግጫቸው ረግጫቸው ነው አስቀምጫቸው የሄድኩት። እና ባይዘ ግን ኢትዮጵያ ገብቼ ነው ልብስ ያው ብዙም አልገዛሁኝም ፊት ማለት ነው። አሁን እንደው እየገዛሁ ነው። አሁን ያመጣቸው ልብሶች ወጣ ስል ፋራ ይሄ ምንድነው የሚባለው? ይሄ አሁን የመጣ ገና ከአረብ ሀገር የመጣ ሰው አለ፣ እንደዛ ነው የሚያስበው። ሀታ አባያው ሁላ አይነፋ አይነፋም ጋይስ እዚህ ያሉት አባያዎች አሁን አይቆለፈም ጋይስ። ወፍሬ ነው መሰለኝ ያ እይት አያምርም። ጋውኑ በጣም ነው የሚያምሩት። ይሄው ጋውን ነው፣ ጋውን ማለት ረጅም ጋውን ነው። ይሄ አሁን የቆየ ነው ግን እውነቴ የለማቱ ምንም አልሆነም። እያቸው እንደዚህ ከሱሪ ጋር ነበረ ለብሳቸው ባይዘይ ማን ከሱሪ ጋር እና እቺን የማታ ቢጃማ ናት። አንድ አይነት ስለሆነ ምንም ያቆኩት ብያቸው ያለው ይት እነዚህን አሁን አስቡት። አሁን አሁን ያው ብዙ እንትን እያለኝ እነዚህን ናቸው። አሁን እኔ እነዚህ ልብሶች እዩት። ተለብሶ በአግባቡ አልተቀመጠም ትላላችሁ፣ እና አሁን እነዚህን እዩት። አሁን እነዚህ አጭር ቀሚሶች ናቸው። ባይዞ እንትን አሁን አንዳንዴ ለብሰዋል ትላላችሁ፣ ግን ወጣ ስትሉ አትለብሱት። አሁን ለምሳሌ ሙስሊም እንዳልሆነ ሰው ሙስሊም ያልሆነ ሰው ይለብሰዋል። አሁን ይሄ ቆንጆ ልብስ ነው፣ ወጣ ስትሉ ስለብሷላችሁ እዩት። በጣም እንትን ይላል፣ ግን ቆንጆ ልብስ ነው። ግን ደግሞ ለእኔ አይሆንም ጋይስ። እንትን የሆነ ማታ ማታ አንዳንዴ ከለበስኩት የሆነ እንግዲህ አንዳንዴ የሆነ ዝግጅት ሲኖር ከለበስኩት ነው እንጂ ከባለ እና እንደዚህ አይነት አግባቡል የሆነ ለእኛ አሁን የማይሆን ልብስ ማለት ነው። ሌላኛው ደግሞ ላሳያችሁ። አሁንም ይሄንን ከሳውዲን ያመጣሁት እዩት። ፊት ይሄኛው ከሁኑ ከቀዩ ጋር ችናውን እያት። አታምርም? እቺ ራስ ታምራለች። እያት፣ ታምራለች። ባይዘ ከጎንና ከጎን ትታሰራለች። እኔ የሳውዲ ልጅ እንደዚህ ነው። ዋው የሚያስብል አይደለም ተጠብቀው እና እነዚህ ሁሉ ከዛ ነው ያመጣኋቸው ማለት ነው። አሁን እነዚህ ቆንጆ ናቸው ግን ደግሞ ብዙም አሁን ይሄ ቆንጆ ነው። ይሄ አሁን ይሄ ከእንትን ጋር ከፓካውት ጋር ብትለብሱት በጣም ያምራል። ግን አሁን እየጠበቡኝ ነው ከምር አን፣ የጠበቡ ነው። እንዴት ይለበሳል? አሁን እኔ የት ነኝ፣ እሱ የት ነው? ይቀርብላል እና እዩት፣ እነዚህን ማነው እና ምንም አልሆነም። ምንም ባለፈው የሆነ እንትን እያየሁ ነበርና፣ የተቀመጠ ልብስ ምንድን ነው የሚሆነው? ዱቄት ዱቄት ይሆናል፣ ጋይስ። ዱቄት ዱቄት ነው የሚሆነው። ግን ደግሞ እነዚህ ወላሂ ምንም አይሄድ፣ ምንም አልሆነም፣ በቃ እና ቆንጆ ቆንጆ ናቸው። እና ሱሪ እኔ ሳመጣ ሱሪ ራሱ እንደዚህ እንትን ስል ሱሪዎች እንትን ስል እራሱ አሁን እነዚህ ከአባያ ጋር ይለብሳሉኝ። እነዚህ ሱሪዎች ከአባያ ጋር ይለብሳቸዋለሁ። እና እነዚህን ሱሪዎቹ እንደዚህ ነው የምለብሰው። ማነው እና እነዚህን ሱሪዎች ሀታ እንትን ቤት ውስጥ እራሱ እንደዚህ የምትለብሱ እ ግን ወጣ ስል ነው የምለብሳቸው። እና እነዚህም እስካሁን ድረስ ምንም አሉ ነው የማያስፈልግ። እና የማታ ልብስ ብታመጡ ቆንጆ ነው። እና ሻርፕ ደግሞ አሁን ከኳታር ያመጣኋቸው እና ከዛ ያመጣኋቸው ልዩነታቸው ላሳያችሁ። እዩ ጋይስ፣ እዩት። ይሄ አሁን ይሄ ከሳኡዲ የመጣ ሻርፕ ነው። ወላ ላዚብ እዩት። ስፋቱ ጥሩ ነው ተመችቶ ስፋቱ ጥሩ ሆኖ ተመችቶኛል። ስፋቱ ግን ተመችቶኝ ሳለ ጋይስ ይሮጣል፣ እዩት እና ይሮጣል፣ ይንሸራትታል። በቃ እንደዚህ ነው እያችሁት። እና እንደውም ብዙ ልብሶች አንዳንዶቹ ምናልኳቸው መሰላችሁ፣ አሰፋኋቸው። እንትኖቹን አሰፋኋቸው፣ ቲሸርቶቹን አሰፋኋቸው። አያችሁ አሁን ይሄ የሳውዲ ሻርፕ ማለት ነው፣ እዩት ስፋቱ ቆንጆ ሆኖ ሳለ ደግሞ ልጥጥ የልጥፍ ቤት ጥሩ ነው። ግን እንደዚህ አሁን አስቡት እና እስካሁን የማታ ብጃማ ብታመጡ ቆንጆ ነው፣ ይጠቅማቸዋል። እና አሁን ደግሞ ምን አሳያቸዋለኝ? ሻርፖችን እየለበስኩ ላሳያችሁ እና ይሄው ሂጃቡን እነዚህ አሁን ኢት ኢት ኢት በጣም ነው የሚያማምሩት። ይሄንን እንደዚህ ታደርጋላችሁ። አያችሁት? የተያያዘ ነው። እንዲህ ነው የምትለብሱት፣ እንደዚህ አርጋችሁ ማለት ነው። እንዲህ ደግሞ ጠጋ ስታደርጉት በጣም ነው የሚያምረው። እንደዚህ እንደዚህ አርጋችሁ እንደዚህ ማለት ነው። እና በጣም ነው የሚያምር። እነዚህን ሻርፖች ሳትይዙ እንዳመጡ አደራችሁ። እንዴ ትላላችሁ፣ ፍቅር እንዴ! በዚሁ ግን እዚህ ያሉት ሻርፖች አሁን የሚሸጡ ቆንጆ ቆንጆ ሆኑ ሳለ ይሮጣል፣ ይሮጣል። የለም የት እንደሚገባ አታዩትም። እና አንደኛ ይሄን፣ ሌላኛው ደግሞ ፋሚሊ ይሄንን እዩት። ይሄንን እንደዚህ ላሳያችሁ፣ እዩት ሻርፖችን እነዚህ ከምሬ ናችሁ በጣም ነው የሚያምሩት። እነዚህ ደግሞ ስታስተካክሉት በጣም ነው የሚያምረው። እንደዚች አይት ይሄኛው ሻርፕ ብቻ ነው ያለ። ያኛው ደግሞ የመጀመሪያው እስከ አንገት አለው ማለት ነው። እና ያው እንደዚች አድርጋችሁ መልበስ መዘነጥ ትችላላችሁ ቱርክ ቱርክ ገብተናል። ገይ ዛሬ እና ኤት አይምሮ በጣም ነው የሚያማምሩት ባይዚ ይሄ አሁን ሁኑ እንትናችን አትነኩ ሂጃባችሁን አሁን ሁኑ አታስተካክሉ በቃ ይሄን አጠለቃችሁ ማለት ቻው በቃ አትነካኩትም ማለት ነው እና እኔ ያመጣሁት በቡኒ ያለች በጥቁር በነጭ ወደ በሶስት አይነት ከለር ነው ያመጣሁት ጠይት አይምርም በጣም ነው የሚያምረው። ከማማሩ ደግሞ ምቾት ኮምፎርት ይሰማችኋል፣ ምቾት አለው እና እነዚህን ብታመጡ ብዬ መክራችኋለሁ። ሌላ ደግሞ ልሰራላችሁ የምትፈልጉትን አይነት የቪዲዮ አይነት፣ ኢትዮጵያ ሄደሽ ምን ጠቀምሽ፣ ኢትዮጵያ ደግሞ ከሄድሽ በኋላ ወይ ይህን ባመጣው ብለሽ ምን ጠጥቶሻል የምትሉት ደግሞ ኮሜንት ላይ አስፍሩልኝ።